ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ሊንደና ናችሁ ወይ? እኔ አልደላችሁ? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኔዓለም። ውድ ኢትዮጵያና ኤርትራያ ነው ማለች እና ይሄ ቪዲዮ ከተመቻችሁ ላይክም፣ ሰብስክራይብም፣ ሼር ማድረጋችሁን እንዳትረስ እና ስለምታበረታሰ በጣም አመሰግናለሁ። ግን ውዶች የኔ ማሮች ማለት ነው እና በእናታችሁ ሰብስክራይብ አድርጎኝ ስወዳችሁ። በሀይሚና በብሩክ ሰብምክስም እንዴ ዛሬ ንግግር የሁሉ ጣፋቢ ማለት ነው እና የጠፉበት ምክንያት ምንድን ነው? ለምንድን ነው የጠፉት ብሩክና ሀይሚ? ግን ማለት ነው ባለፈው ብሩክ ካስታውሳችሁ ልብ ብላችሁ ከሰማችሁ ካዳመጣችሁ፣ ብዙ ጊዜ እሙሽ ብሩክን ስትመክረው ስትመርቀው ማለት ነው እንዴት ትለዋለች? አሁን መኪና ገዝተካል የምታርፍበትን ቤት ቤት ይስጣችሁ ምናምን ሁልጊዜ ትለዋለች እና አሜን ይላል። በቀደም ለታ ከተረዳሁት ነገር ማለት ነው ምን እንደሆነ ታውቃላችሁ? በቅርብ ለሀይሚ ለቅመማ በቃ በጣም ደስ የሚል ነገር በቃ እሷ ለዘላለም እፎ የምትልበትን ነገር ነው ማደርግላት። ብቻ ግን ጠብቋል። ምንድን ነው ቤት ሊገዛላት ነው ምሳሌ ማለት ነው። እና ያው ታውቃላችሁ ብሩክ ሀይሚን ማስደመም ስራው ነው። ሀይሚን ሰርፕሬዝ ማድረግ በጣም ነው የሚወደው። ሀይሚን ማስደሰት በጣም ነው ደስ የሚለው። ምንም ነገር አይነግራትም። ይሳካለታል። ታውቃላችሁ ማለት ነው እና ብዙ ጊዜ ስኬቱን ነው የሚናገሩ። ማለት ብዙ ጊዜ አንድ አያወራም። በጣም ደስ የሚለኝ ነገር እንዲህ ላደረግ ነው እንደዚህ ላደረግ ነው ምናምን ብሎ አያወራም። ስ በቃ ለምን አንድ ነገር ፊል ሊያረግ የሚችላል ሊቀጥል የሚችላል ብሎ ስለሚያስብ ማለት ነው። እና ሀይሚ ለዛም ትንሽ ታወራለች ከሱ ብእንትን ምንድን ነው ምናምን ረቡርክ ያታጓጓኝ ምናምን ትላለች እና እኔ ቤት ሊገዛላት ይመስለኛል፣ አሳቤ ማለት ነው፣ ብሩክ ማለት ነው። ለምን እንደሆነ ታውቃላችሁ? ከንግግሩ እንደተረዳሁት ከእንትንዴት ንዳት አሁን ላይ መኪና ገዝተዋል የሚንቀሳቀሱበት። አሁን ትልቁ ነገር የሚያስፈልጋቸው ወይ አፓርታማ ወይ ቤት ነው። ለዛ ቤት ቤት ነው የሚገዛላት ለሀይሚ። እርግጠኛ ቤት ይገዛላታል ማለት ነው። ለምን እንደሆነ ታውቃላችሁ? በጣም ነው የሚወዳት ሀይሚ ለሱ በጣም ብዙ ነገሩ እንደሆነች ስኬቱ እንደሆነች በጣም ያወራል። ናትም ደግሞ ማለት ነው። እና አይታችኋል ብሩክና ሀይሚ እኮ ሲመጡ ህፃን በጣም ህፃን ነበሩ። በስማ በቃ ህፃን ህፃን ህፃን አይገልጸውም ማለት ነው እና አስባችሁታል። አሁን እኮ ያውን ያለውን ነገር ቪዲዮ ከዛሬ አንድ አመት ምናምን በኋላ በኋላ ሲያየው እናንተ በጣም ህፃን ነበር ምናምን ብሎ ነው የሚያስቡት ማለት ነው እና የሰው ልጅ በቃ እያደር እያደር እድገት ሲለወጥ ራሱን ሲጠብቅ የሚያዩ ለውጥ በጣም ይገርማልና፣ እኔ እንደተረዳሁት እንደዛ ነው ቤተሰቦቼ ማለት ነውና፣ የእውነት ያርግላት ሃይሚ በጣም መልካም ሴት ናት። በጣም ጥሩ ሴት ናት። እኔ በጣም ነው የምወዳት። በቃ ምን ብዬ ልንገራችሁ ማለት በቃ አስተዳደጓ ስርዓቷ ለብሩክ ያላት ክብር በቃ በጣም ስርዓት ያላት ናት፣ እና ደስ ይለኛል። አሁን ለምሳሌ ሌሎቹ ሚዲያ ላይ እንኳን የሚሰሩት ነገር ይሽለጠለጣሉ ምናምን፣ እሷ ግን እንደዚህ አይነት ባህሪ የለባትም። ደስ የሚል ብሩክን እንኳን ለማስቀናት እንኳን ኢቨን ከሌላ እንትን ጋር ከሌላ ሰው ጋር ምናምን አትሰራም፣ እና ደስ ይለኛል። አሁን ደግሞ ምድረቅናታም በቃ እነሱ ስለተፋቀሩ እሷ ሀያ አምስት ግራም ወርቅ ስለተሰጣት ተንጫጫችሁ። ምን ነው ወርቁ አስደነገጣችሁ ማለት ነው? ምን አርጊ ነው የምትሏት ማለት ነው? ሁሉ ጊዜ እነሱን ደስታ ሌላ ሌላ ሌሎቹ ጋር አሉ። አሁን እንትን ወርቁ የውሸት ነው ወርቅ አይደለም፣ የታለ ደረሰኙ ገለመኔ ምናምን የምትሉት ነገር። እሱንስ ቢሆን ብሩክ አደለ እንዲያደረገው አንድ። ምን ማን ምን አደረገ? እያላችሁ የምትንጫጩት በቃ ቲክቶክ ሊሁዳችሁ ሁን ብላችሁ ሀ ራሳት ስራችሁን ትታችሁ ስለ እነሱ የምታወሩት እንደ ሰጣት ግዴታ ለእናንተ ወርቅ ቤት ሲገዛ ሄዶ ወርቁ ማሳየት የለበትም። በቃ ወርቅ ነው ወርቅ ነው ባለቤቱ ከባለቤቱ ያወቀ ቡዳ ነው ያገሬ ሰው እሱ ወርቅ ነው ብሎ አምኖበት ለገዛው ነገር እናንተ ምን አቃጠላችሁ ምን አናደዳችሁ? ሁን ብላችሁ የ የዛን ሰው እንትን ለማለት በጣም እውነት የሆነ እንትን የሆነ ሰው ባላስብበት መንገድ የምታስቡት መንገድ በጣም ነው የሚያናድደው። የእውነት ለመናገር ማለት ነው እና አንዳንድ ጊዜ ሁልጊዜ እስኪ ክፉ ነገር አታስቡ፣ መልካም ነገርን በአፋችሁ አውጡ። ለምን ሰው የልጅ የዘራውን ነው የሚያጭዱ በአፉ የሚያውጣውን ፍሬ ነው የሚበላው። የእውነት ለመናገር ማለት ነው እና መልካም ነገሮችን ብታስቡ፣ ጥሩ ነገሮችን ብታስቡ መልካም ነው። እነዚህ ልጆች ተዋደዱ፣ ተፋቀሩ። አዎ እንዴ ግዴታ የሰው ልጅ አንድ ቤት ውስጥ ስለሆነ ነገር ብዙ ነገር ያደርጋል ማለት አይደለም። ለምን እናንተ የምታስቡትና ግምት እኮ ነው እንደዚህ አይነት ነገር እየፈጠረ ያለው ማለት ነው። በቃ እንደ እነሱ የራሳቸው ግብ አላቸው የራሳቸው ዓላማ አላቸው፣ ነገ ፕላን አላቸው። ብዙ ነገር ስላለባቸው አሁን ምንም ነገር ማድረግ አይፈልጉም። ፍቅረኝነታቸው ግን እንደቀጠለ ሆኑ ሳለ ማለት ነው ግን

አስቡ ብቻ የስጦታ አንድ ፍሬ ነገር ከሰጣችሁ ዋጋ አላት። ያ ሰውን በማሰቡ ብቻ በቂ ነው ለእናንተ፣ ቦታ ስላለው ነው ያ ሰው ስጦታ ሊሰጣችሁ የፈለገው ማለት ነው እ ብሩክ አርቴ እንኳን ቤር ሀያ አምስት ግራም ብሎ ወርቅ ራሱ መጥራቱ ራሱ ያስደነግጣል። ስሙ እንዴ የእውነት መነግራችሁ ማለት ነው። እና ግዴታ ስጦታ የጀስት ፍቅርን የሚያጠነክር ነገር ነው። ሀይሜ ምንም ታውቃላችሁ፣ ለብሩክ ያላት ነገር ሀያ አምስት